ድንቡሽ ቡሽ ብለሽ ወዚሽ ምን ልስ ብሎ ለማየት ያብቃኝ። የእኔ ልዕልት እንኳን ደስ ያለሽ፣ እንኳን አቀፍሽ ልጅሽን። ያ ሁሉ መከራ አይለሽ ሊሰው መጥሽ እንዳታናጅት በፈጠረሽ አምላክ መጥሽ እንዳታናጃች እና ይሄ ቤተሰብ በጣም ነው የሚደብረው። ተመስገን አምላኬ ስላየናቸው በጣም ደስ ብሎኛል። ሩታዬ እንኳን ማርያም ማረችሽ፣ እንኳን ማርያም ዳበሰችሽ። እናትሽ ቅድስት ድንግል ማርያም እንግዲህ በሰላም ገላግላሽ ልጅሽን በቅፍሽ አድርጋለች። እግዚአብሔር የተመሰገነው አብርሽም እንኳን ደስ አለ። የወንድ ልጅ አባት ሁነሃል። እንግዲህ በቃ ደስ ይላል በጣም። እና ቤተሰብዬ፣ ሩታዬ የኔ ፍቅር፣ ሳይሽ እንዴት በቃ ልቤ ስፍስፍ ስፍስፍ ነው። ያሉ ደግሞ ምንድነው ምንድነው ቅባት እንኳን አታረጉላትም። አኗታ እኮ ብስት፣ አሁን እኮ ሲወለድ እኮ አናት ይበሳል። ቅባት እንኳን ቢያፈሱላት። ሲኒናት ድርቅ ድርቅ አለች እኮ የኔናት። እንደው አንተ አብርሃም በጉንም አርደህ ምን ብላ ሩታ ወፍራ ግዳን ግድሁና ሞጣት ነው ያለባት፣ ተናግራለች እንደ እህቴ ወፍሬ ሞጣት ነው ፈልጎ ብላለች። በጉን ከላይ ከላይ፣ አጥሚቱን ከላይ ከላይ። ሩታዬ በደንብ አድርገሽ መቀለብ አለብሽ። አንተ ቁጭ ብለ ሚስትን በግ እያደረክ ሁሉን ነገር እየተቆጣጠርክ እዛ መቀለብ አለብህ። ተነስተ ብር ብለ ደግሞ አዲስ አበባ መጥቼ ከዚች ከማትረባ ጋለሞታ ጋራ እሽኮለሌ ይላለው እንዳትል። አሁን የልጅ አባት ሆነሃል። መስኡል አለብህ። ስለዚህ አሁን ምንድን ነው እቺ ሄርሜላ የምትባለው አዲስ እንትን ገብታለች ብያቸዋለሁ። ምንድን ምንድነው ስሙ ወታጅራ ገብታለች ገብታቸዋል ተከትለው መታለች። አሁንም ማለት ነው ሴጣን ማለት ነው። እና አብርሃም አሁን እውነቴን ነው የምናገረው። ደግሞ ጫወታ ብስታል። በጣም የሆነ በቃ በጣም የሆነ ጀንትል እንትን የሆነ በቃ አራዲዬ አራዲዬ ልጫወት እያልክ ነው እዛ። አርፈ ቀን ተስተካከል። አሁን የልጅ አባት ነው። በቃ አሁን ቆፍጣን ነበር። ምንድን ነው መጃጃል መሳ ማለት ቆፍጠን ብለ ራስን እንትን ብለ ሚስትህን በደንብ አርገ። በጣም ብዙ ናቸው ወንዶች ናቸው ሚስታቸውን አርሰው እንደ እናት እንደ አባት ነው አርሰው የሚያውት። አሁን አንተ በደንብ አርገ አርሳት። ሚስትህን በደንብ አርገ ያዛት፣ እንዳታናዳት። እናንተ ማርያምን ነው የምላችሁ፣ ወልዳችሁ ወልዳችሁ ተኝታችሁ የሆን ነገር ስትደረጉ በጣም ነው በቃ ውስጣችሁ የሚሰበረው፣ በጣም ነው የምታለቅሱት፣ በጣም ነው የሚከፋችሁ እውነት እኔ በጣም ጓደኞችን ስላየው ነው እመቤቴን ነው የምላችሁ። አብሶ ወላችሁ ተኝታችኋል፣ የሆነ ሰው ካስቀየማችሁ ወይ የሆነ ሰው ትንሽ እንኳን ከራባችኋሉ በጣም ነው በቃ የሚያስለቅሰው ነው ሲሉ የሰማሁት። ስለዚህ ሩታዬን በደንብ በመንከባከብ አለብን። እንድታለቅስ ለደቂቃ እንድታኮፍ ለደቂቃ እንዳታደርጋት፣ እንደው በማርያም ይዣሃለሁ አብርሃም እና ቤተሰብ እቺን ደሞቺ ሄርሜላ የምትባል ሴት እባክሽን፣ በቃ ከዚህ በኋላ የልጅ አባት ሁኗል። በቃ ተዩ። ከዚህ በኋላ ተፋቹ እንዳደርሽበት፣ እንዴ እንዳደርሽበት። ከዚህ በኋላ እንዳይቆላሽ እየመጣሽ እዛ ቂጥሽን ይሄ ያበጠ ቂጥሽን አታማሲበት እየመጣሽ በቃ ልጁ የልጅ አባት ሁኗል። በቃ አንተ አብርሃምም ስነ ስርአት ያዝ። ከዚህ በኋላ አንድ ነገር ሩታ አሁን ወልዳለች ወንድ ልጅ የመሰለ ልጅ ሰታሃለች። ከዚህ በኋላ እሽኮሎሌ ላለው ማለት የለም። ስነ ስርዓትን ያዝና ወደ ትዳር መመለስ አለብህ። ይህ ደግሞ ቀልድ የምታበዛውን ነገር ደግሞ አቁም። በቃ እና ሩታዬ፣ የኔ ፍቅር፣ የኔ እናት ወፍረሽ ድንቡሽቡሽ ብለሽ ወዚሽ ምልስ ብሎ ለማየት ያብቃኝ። የኔ ልዕልት እንኳን ደስ ያለሽ፣ እንኳን አቀፍሽ ልጅሽን። ያ ሁሉ መከራ አይተሽ ያ ሁሉ ነገር ያ ሀያ ደቂቃ እና ሰላሳ ደቂቃ እየተገተርሽ እየቆምሽ ያ ሁሉ ነገር አልፎ ዛሬ ወለርሽ። እግዚአብሔር የተመሰገነ ይሁን። አብርሃምም እንኳን ደስ ያለ ለአንተ፣ እኔ በጣም ደስ ብሎኛል። እግዚአብሔር ልቦናህን ይመልስ ነው ምለው። ከምንም ነገር ከምንም አይነት ነገር ልብህን መልሶ ለሚስትና ለልጆችህ ለልጅህ ምትቆም ያድርግህ ነው ምለው። እውነቴን ነው የምናገረው። ከዚህ በኋላ ግን አብርሃም እንደዚህ ቀብጣሉ ብትል ማርያም ማንም የሚሰማክ የለም። ገብተዋል። አንቺ ደግሞ ሄርሜላ የምትባዩ ምንን ለመስራት እንደመጣሽ ቡታጅራ፣ ምን ልታደርጊ እንደመጣሽ እናውቃለን። ሩታን አንጀቷን ለማቁሰል ነው የመጣሽው። ተይ በናትሽ፣ የወለደችበት ሆዷ ቁስል ነው። ሴት ልጅ ስትወልድ ደግሞ ዝም ብላ አይደለም የምትወልደው። የሆነ ስቲሽ የሚባል ነገር አለ ተቀዶ ምናምን ነው የምትወልደው። ዝም ብላ አይደለም የምትወልደው። ስንት ስቃይ አይታለች። ሊሷ መጥሽ እንዳታናጅት በፈጠረሽ አምላክ መጥሽ እንዳታናጃች። እና ቤተሰብ በጣም ነው የሚደብረው። መጥታ ነበር አሉ ሆስፒታል፣ እራሱ መጥታ ነበር አሉ አብርሃም አላየም። አብርሃም ባላየበት ነው እንትን ያደረጓት፣ ያባረሯት ማለት ነው እና የአብርሃም ድንጋጤ ላይ ስለነበረ ያው ስልኩ አይሰራም ይሆናል። እንደዛ ቢሆን ነው እንጂ ትደውልለት ነበረ። እች መናጢ ማለት ነው። እና ስላየኋችሁ በጣም ደስ ብሎኛል። ጓደኞቹ ያው የአብርሃም ጓደኞች እናንተ፣ እኔ ስለተቀየምኳችሁ እኔ እንጃ ልቤ እናንተ ውስጥ የለም። ለምን አብራችሁ ስለቆማችሁ በጣም ደስ ብሎኛል። ግን ያው ሄርሜላን ስላመጣችሁ ከአብርሃም ጋር ስትሽ ለጠለጡ ስለማያችሁ እኔ ደብራችሁኛል በጣም እውነቴ ነው የምናገረው። እና ሩታዬ፣ የኔ ፍቅር፣ የኔ ማር፣ የኔ ልዕልት፣ ማርያምን ሲያንብብሽ ደግሞ ድክም ብላለች። እኔ ድክም ይበለኝ። ደግሞ ጭንቅላቷ ደርቋል። ቅባት እንኳን ባካቸው አፍስሱላት። ማርያምን ጭንቅላቷ ደርቋል። ባልዚን አምጡላት፣ ለፊቷ ምናምን፣ በቃ እንትን በሏት፣ ተንከባከቧት፣ ተሯሯጡ። በቃ በግም ሸካር ገረድ ወንድ ልጅ ነው ያመጣችለት። ቶሎ በላ አብርሃም። እንግዲህ ቤተሰብዬ በጣም ደስ ብሎኛል ማርያም ከምንም በላይ በቃ በጣም በጣም አም ሶ ሀፒ ስለወለደች ማርያምን። ስንት ስቃይ ስንት ስድብ ስንት ምን ምን ያላስተናገደችው ነገር አለ? ነው ምን ያላስተናገደችዋል? የስድብ መንጋ የምኑ ምኑ ማንም የተነሳ በቃ ለማንኛውም ስለወለደች በጣም ደስ ብሎኛል። ሰው ይናገራል። አንቺ ወደፊት ትሄጃለሽ የኔ ፍቅር፣ እንኳን ደስ ያለሽ። ለሩታ ቤተሰቦች ለአብረሽ ቤተሰቦች እንኳን ደስ ያላችሁ። ግሬስ ፋሚሊ ላቭ ዩ